ሰላም ጤና ይስጥልኝ የዞላት ዩብ ተከታታዮች፣ ዛሬ ይዜላችሁ የመጣሁት መረጃ ጉድ ጉድ ጉድ ብሏል። ማን ነው እሱ? አንድ ቲክቶከር ጉድ የሚያስብል ነው። አንዳንድ ጊዜ እከሌማ በፍጹም እንደዚህ ነገር አያረግም፣ አንገቴን ግንባር ያርገው ብላችሁ የምትምሉለት ሰው እማይሆን ቦታ ታገኙትና ያ ነገር እውነት ሆኖ ስታዩ፣ እንዴት እሱ ከእሱ እኮ ይሄ ነገር አይጠበቅም ምናምን ትላላችሁ። አሁንም የደረሰን መረጃ እንዴት! እኔ ራሴ ላውጣው ልናገር አለናገር ምን ሉኝ ይሆን? በቃ ያሉትን ይበሉ ብዬ መጣ። ያላችሁትን በሉ፣ ግን ያላችሁትን ማለት ስሉ ወይ ደግሞ ወሬውን ስትሰሙ ፎቶቹን፣ እጋብዛችኋለሁ በእውነት ፎቶዎቹን እያያችኋቸው፣ ፎቶ አነሳስ ሲያማምሩ ደግሞ ከምር ነው ፍለፊት ያደረኳቸው እንደ ሁሉንም ቪዲዮ እስከሚያልቅ ፎቶቸውን የነሱን ደበላ ልቄን ያደረኩት እና ፕሊዝ ፎቶ አነሳስን በዛው ስለምዳላችሁና እንዴት እንደሚያምሩ እና ፎቷቸው ያነሳሳቸውን ሁኔታ እያያችሁ መረጃን እንድሰሙ ጋብዛችኋለሁ። ደግሞ እነሱ ላይ ተመስጣችሁ ምን ብሎ ነበር ብላችሁ ደግማችሁት እንዳሰሙት። እሺ እንግዲህ ሰሞኑን ጠፍቻለሁ። በነገራችን ላይ የጠፋሁበት ምክንያት ምንድን ነው? አንድ ኮንሰርት ነበረብን። ያው ቬሮኒካ እዚህ ነበረች የተከረመችው ሰሞኑን እና እኛ ጋር ስለነበረች ከእሷ ጋርም ኮንሰርት ነበረን። የሚገርም ፎቶም ከእሷ ጋር በነገራችን ላይ ተነስተናል። እንዳልፖስተው እንዴት አድርጌ ልፖስተው ብዙ ባለትዳሮች ይናጋሉ። እኔ ላይ ያፈጠው ትዳር ይፈርሳል። እሷን ብቻ ቆርጬ እንዳልፖስታት ፖስታት እሷ ፎቶ የቦታው አለ ይሄው እዚህ ጋርማን ጥቼላችኋለሁ። ስለዚህ ለዛ ብዬ ምንም ማድረግ አልቻልኩም። እኔ ያው ፎቶዬን የማልፖስት ትልቁ ተበ ትልቁ ምክንያት ምንድን ነው ትዳር እንዳይናጋ ነው። ትዳር ይናጋል። ምክንያቱም እኔ ፎቶዬን ካወጣው በኋላ ባለትዳሮችም ሁሉም የምናገረውን መረጃ ላይ ሰሙ ይችላሉ። እኔ ላይም ተመስጠው ሊቀሩ ይችላሉ። ስለዚህ እኔ በፍጹም ፎቶዬን አላውጣም ወይ ደግሞ ሁላችሁም በአንድ ቃል ዞላቲው እባክህ ውጣና ፍለፊት ካሜራው ፍለፊት ቁጭ በልንን ካላችሁ እንግዲህ ቁጭ አለ። በጣም የሚገርም ስቱዲዮ ነው ያረኳት። በነገራቸው ለልክ ፍለፊት የሚወጡት ራሱ እንደዚህ አይነት ስቱዲዮ የላቸው የሚያቀርቡበት ስቱዲዮ በሚገርም ሁኔታ እና እንደውም አንድ ጓደኛ አንተ ፍለፊት አትወጣ ከኋላ ሆነ ነው የምትለፈልገው ምንድን ነው እንደዚህ ማሰማመር መለጣጠፍ ምናምን በቃ የሚታይ የሚታይ ይመስለኛል እና ለዛ ነው። ለማንኛውም ወደ ዛሬ የመጣንበት ግን ወደ ቁም ነገሩ ስንሄድ ሜላት ቀለመወርቅ መሰሉ ፋንታሁን ቬሮኒካ አዳነ። በዚህ መሃል ላይ ደግሞ አንድ ትልቅ ባለ ሀብት አለ። ትልቅ ባለ ሀብት ወርቁ አይተ ነው የሚባለው ባለ ሀብት አለ እና እነዚህን እስኪ ሰብሰብ አድርገን ወደ እናንተ ይዘን መተናል። እኛ ያለውን መረጃ እንናገራለን፣ እናንተ ትጨምቃላችሁ። ሌላ የሚሰጣ ነገር ካለ ደግሞ እኛ መልሰን እናሰጣለን። ላይክ በማድረግ ቪዲዮን ጀምሩት። እንግዲህ ወደ ቁም ነገሩ ስንገባ ወደ ዋናው ነገር ስንገባ እንግዲህ መንደርደሪያ ላይ አበዛን መሰለኝ ወሬ። ሜላት ቀለም ወርቅ መሰሉ ፋንታሁንና ቬሮኒካ አዳነ እንደዚሁም ወርቁ አይተነው ባለሀብቱን ይዘ ይዘን የመጣ ነው። ወደ መሰሉ ስንሄድ መሰሉ እንግዲህ ሰሞኑን በማህበራዊ ሚዲያ ላይ ወታ ስለ ትዳሯም ስለ ቀድሞ ትዳሯም ስለ ውርቋይተ ነው እንደነበረ ከውርቋይተ ነው አንድ ሴትኝ እንደወለደች፣ ከዛ በኋላ ደግሞ ሁለት ልጆችን እንደዚሁ ከተለያዩ ሰዎች እንደወለደች ተናግራ አሁን ደግሞ በሚገርም ሁኔታ ልሞሸር ነው ብላ መታለች እና ሌላ ወንድ ደግሞ ይዛለች። በነገራችን ላይ የያዘችው ወንድ ይሄ ነው። እዚ ጋ አንድ ሁለቱን ፎቶዎች ላስቀምጥላችሁ። ይሄ ነው። እንግዲህ በትክክል ሊጋቡ ነው ወይ ምንድን ነው? እሱ የተናገረችው ነገር ነው። እንግዲህ የምናየው ነገር ይሆናል። ከቬሮኒካ አዳነ ጋር በነገራችን ላይ ቤተሰብ ናቸው። ከቬሮኒካ አዳነ ጋር በስጋ የቅርብ ቤተሰቦች ናቸው እና ከዚህ ቀደም ምንድን ነው እሷ፣ አንቺ ቬሮኒካ አዳነኮ ሊ ስለሆነች ነው እብድ እብድ ቀወትኩልህ የምትለው ኮ ሊ ስለሆነች ነው። አንቺ ግን በስቲ በስተርጅናሽ አርጅ ተሻል ወደ መቁረቢያ ሰዓት ላይ እንዴት እንደዚህ ታብጃለሽ? ረፍ ተብላ በተጠየቀችበት ሰዓት ላይ ቬሮኒካ አዳነኮ እኛ ቤተሰብ ነን? እኔ ከድሮም እንደ ስጨፍር ነው ያደኩት። አሁንም እየጨፈርኩን ያሉት መሀል ላይ ግን አቁሜ ነበር እና አሁን ጀምሬያለሁ። ስለዚህ ጭፈራዬ ነው እንጀራዬ ነው እባካችሁ ተውኝ። ከቬሮኒካ አዳነ ጋ ደግሞ የስጋ የቅርብ ዘመዶች ነን ብላ ተናግራለች። አሁን ግን በምታገባው ሰው ላይ ይሄ ሰው ማን ነው? ምንድን ነው? ወርቋቴኖስ እንዲህ ዝም አለ የሚሉ መረጃዎች በብዛት እየተሰራጩ ነበር። እና የምታገባው ልጅ ይሄ ነው እንግዲህ፣ አይታችሁ ልጁን መገመት ትችላላችሁ። እኔ ጭፈራው ላይ ወደ ሜላት ቀለም ወርቅ ስንሄድ ደግሞ ሜላት ቀለም ወርቅ ወደ ዋናው ጉዳይ በነገራችን ላይ እንገባለን። ያው ዋና ዋናውን በተንተን በተንተን አድርገ ነው ስንሄድ ነው እንጂ ዝም ብሎ ወደ ገደለው ሲገባ ለሰቡም ለእይታም ጡር አይደለም እና መጀመሪያ ያለውን ነገር እንነጋገር። ሜላትም እንደዚሁ በመድረክ ስራዎቿ በተለይ በሰሞኑ በጣም ይወራባታል። በጣም እጅግ በጣም እና እንዴት እንደዚህ ታደርጋለች እንደ ራቁቷን እንደዚህ ምናምን ምናምን የሚሉ ወሬዎች ወተው በብዛት ማህበራዊ ሚዲያ ላይ እንደውም ራሱ እኔ ሜላት ስል ገና ቀለመወርቅ ብሎ ይመጣልኝ። የመጀመሪያ ስም የሷ ነው። ለምን በዚህ ሰዓት ላይ ስለ እሷ ብቻ ነው መረጃዎች እየወጡ ያሉ ቲክቶኩም፣ ምኑም፣ ፌስቡኩም ምናምንና እኔ ጭፈራ ላይ ሰው ለምን እንደዚህ ለበሰ ብዬ ለመከራከር በጣም ይከብደኛል። ለምን መሰላችሁ? ያችን ልጅ እየጸፈረች ነው እንጂ እየዘመረች አይደለም። ስለዚህ ያ ረዥም ቀሚስ ለበሰችም የሚያጸድቅ ስራ አይደለም፣ አጭር ቀሚስ ለበሰችም የሚያጸድቅ ስራ አይደለም። ዘፈን ራሱን የቻለ ዘፈን ነው። ከየትኛውም እንትን አይልም። ዘፈን ደግሞ ሰው የሚሄደው እንደዚህ አይነት እብደት ለማየት ነው እንጂ የሀበሻ ቀሚስ ለብሳ ረዥም አድርጋ ነጠላዋን አጣፍታ ምናምን ወታ ብዘፈን አግባብም አይደለም፣ ማንም ሰው ተመልካችም አይኖራትም። ስለዚህ ሰው የሚመለከተው እንደዚህ አይነት ነገር ነው። በነገራችን ላይ ልጅቷ ደግሞ እንዴት አባቷን የምታምረው ከምር ነው። ምና በጣም ነው የምታምረው። ከንፈሯ ራሱ እንዴት አባቱ እንደሚያምር እንዴ! አረ ነይ እስቲ እንደ ቬሮኒካ አዳነ ዞር ዞር በውጪና ከሀገር ምንድን ነው የሀገር ውስጥ ብቻ ዝግጅት ና ውጪ፣ ማርዬ ወየ ወየ የኔ አለ ወየ ወየ በሚል ነው። በነገራችን ላይ እኔ የመጀመሪያ እሷን ያወኳት ከአብዱ ኪያር ጋራ የዘፈነችው ዘፈን ነው። ከዛ በኋላ እንግዲህ በሰይፉ ሾ ላይ ወታ ደግሞ በጣም ስለምስታወራ ስለ ትዳር ሁኔታዎች ስታወራ፣ ስለ ራሷ መስፈርት ስታወራ፣ እኔ ምንድነው መስፈርትሽ ብላ ስትጠይቅ ነው የመጀመሪያ የሰማሁት። ዘዴ ምርጥ ዘዴ ሚስት መሆን ነው የምፈልገው በቃ ሚስት። መስፈርትሽ ምንድን ነው? ሚስትነት ነው መስፈርቴ፣ ለባሌ ሚስት መሆን፣ ሌላ ምንም መስፈርት የለኝም ብላ ስታወራ የሰማሁት እሷ ነችና፣ የሰይፉ ሾ ላይም ሰው በጣም ወዷት፣ በጣም አግኗት ከተናገረችው ነገር ካለው ሁኔታ ያንን ነገር ጭንቅላታቸው ውስጥ አድርገው ጭፈራ ቤት ደግሞ በአጭር ቀሚሱ ስጸፍር ስጨፍር ስደንስ ሲያዩ ሰውነቷም ደግሞ በጣም ስለሚያምር በጣም ያጋንናል ይመስለኛል። ያንን ሲያዩ ሰዎች እንዴት ብለው ይመስለኛል በአንድ ጊዜ የወረዱባት ግን፣ ይሄን ነው ብለን ደግሞ እንዳንል ዘሀበሻ ያወጣው መረጃ አለ። ጠንቋይ ጋ የሄደች አርቲስት አለች የማ የሜላት ድምፅ እንዲበላሽባት በነገራችን ላይ ድምፅ ይበላሻል ወደ ዋናው ደግሞ አንድ ነገር በእናታቸው ሳረሰው ዜጋ አስታወስኩት ድምፅ ያበላሻሉ እንደዚህ ጠንቋይ ጋር መተት ጋር ምናምን እየሄዱ እያበሉ እንደዚህ ነገር ድምፅ ያበላሻሉና አንድ የማቀው በጣም ጎበዝ ዘማሪ ነው መዝሙር አላወጣም ግን በጣም የሚገርም ድምፅ ያለው ሁሉን ነገር አዘጋጅቶ ስቱዲዮ ገብቶ ልክ የመጀመሪያውን መዝሙር ሲዘፍን ሲዘፍን ይቅርታ ሲዘምር በእውነት ነው የምላችሁ ድምፁ የሌለ ድምፅ ማይኩን ምናምን አበላሸው ድምፁ እንዲሄ ምንድን ነው ተብሎ እስቲ እንደገና አሁንም ልክ እንትን ሲል ማይኩን አበላሸው። እና ከዛ በኋላ ጸበል ሄዶ ድኖ ምናምን ምናምን። አሁን ግን ሙሉ ምንም ስለ ክፍያው ምናምን ማንም ሰው እንደሚከፍለው ይከፈላል። እና ምናልባት መዝሙር የምሰሩ ሰዎች ካላችሁ ጥሩ አድርጋችሁ የምትሰሩ ግጥም ዜማ የምሰሩ ሰዎች ካላችሁ ወይ ደግሞ ይሄንን የሚሰሩ ሰዎች የምታውቁ ሰዎች ካላችሁ እንደ ቴሌኮ ይሰራል እንደዚህ ምናምን የምትሉ ሰዎች ካላችሁ ፕሊስ በዚህ ስልክ ቁጥር ኮንታክት አርጉኝ። እኔን አገናኛችኋለሁ። ክፍያውን ይከፍላል፣ እንደ ማንኛውም ሀገር እንደሚከፍለ ይከፍላልና ፕሊስ ፕሊስ፣ የምታውቁ ሰው ካለ መንፈሳዊ ሰው፣ እንደዚህ አይነት እንትን የሚል ሰው በዚህ ስልክ ኮንታክት አርጉኝና ልጁን ላገናኛችሁ። መስራት ይፈልጋል። ቆንጆ መዝሙር ማውጣት ይችላል። በጣም ምርጥ ድምፅ ያለው በጣም ቆንጆ ድምፅ ያለው ልጅ ነው እና ማውጣት ይችላል። ወደ ዋና ወደ አጢያቱ እንሂድ፣ ወደ ጭርቋ በዛው መሰለኝ። ወደ ኃጢያቱ ስንሄድ እንግዲህ ዝሃበሻ እንደተናገረው አንድ አርቲስት አለች፣ ስሟን እናወጣለን። ወደ ጠንቋ የሄደች አርቲስት አለች የሜላትን ድምፅ ለማበላሸት የሚል መረጃ አውጥቷል። እንግዲህ ድጋሜች ልጅ ግን የማታርፍ ከሆነ ነገሮቹ የሚቀጣጠሉ ይሆኗል። ስሟን ለማጥፋት፣ ድምጿን ለማዘጋት ሰዎችን እየከፈሉ በማሰደብ ድረስ ሜላት ላይ ዘምተውባታል ይባላል እና እንደዚህ ተከፍሏችሁ የምትሰሩ ሰዎች ግን እባካችሁ ተዉ ተዉ ተዉ እንላለን። በተረፈ ቬሮኒካ አዳነ በእውነት ተገናኝተናል ከእኔ ጋር አውርተናል ግን ዞላ መሆኔን አላወቀችም። እኔ ዞላ ነኝ አላልኩም። በሌላ ስም ነው የተዋወቅኳት። አውርተናል አብረን ያው ጨፍር ያለው እሷ እንትን ገብቼ ጭፈራ ቤት እንኳን ብዙም አይደለሁም፣ በነገራችን ላይ አይመቸኝም፣ ግን በጣም ወዳቸው ሰዎች ሲመጡ በሆቴል የገባሁት የቴዲ አፍሮን ገብቻለሁ፣ አንድ ጊዜ የቬሮኒካ አዳነን ገብቻለሁ እና የሌሎችንም እንደዚሁ አንድ ሁለት ገብቻለሁ። በተረፈ ግን ብዙም እንደዚህ ያሉ ነገሮች ላይ ብዙም አይደለሁም። ስለተከታተላችሁ ስለሁሉም ነገር በጣም አመሰግናለሁ። መልካም ቆይታ